ስሜ በፈቃዱ እየዋበበ እባላለሁ። ያ መምህርነት ነው፣ የታሪክ መምህርነት። ተልእኮን ሳነብ በሀገራችን እውነት ለመናገር እንደነዚህ አይነት ሚስዮናውያን አሉ እንዴ ብላይ ብዬ እስክገረም ድረስ በጣም ኢምፕረስ አድርጎኛል። የሚገርም ታሪክ አይቼበታለሁ እና እዛ ላይ ጸሐፊዋን ልጠቅሳቸው የሞከረቻቸው ላይ ከሰሜን ኢትዮጵያ ከኤርትራ ጀምሮ እስከ ደቡብ ኢትዮጵያ ድረስ ይል ባለፉት ዘመናት እንዴት ይሰበክ እንደነበረና ለወንጌል ዋጋ የከፈሉ የቆረጡ አርበኞች ወይም ሚሽነሪዎች መኖራቸውን ተረድችበታል። መጽሐፉን በትንሽ ጊዜ ውስጥ ነው አንበቤ የጨረሱ። ከመጀመሪያው ጀምሮ እስከ መጨረሻው ድረስ ምንም የሚጣል ነገር የለውም። እየጓጓለት ነው። በቃ ቁጭ ብድግ እያደረገ፣ እያስለቀሰ፣ እየሳቅክ፣ እየተደሰትክ፣ እያዘንክ የምትጨርሰው መጽሐፍ ነው እና በጣም ልቤን የነኩት ያው ሁሉም ነክተውኛል ግን በጣም ሞር የነኩኝ ሁለት ሰዎች አሉ። አንደኛው ገጽ አንድ መቶ ሃምሳ ሦስት ላይ የምናገኘው ተካ የሚባለው ሰው ታሪክ ነው። ወንጌል ለማስፋፋት ሄዶ ባመነው ጓደኛው ተከርቶ፣ ያው በዛ ማህበረሰብ ዘንድ መከዳት የጀብድነት ምልክት አድርገው ስለሚያስቡ በጥይት ተገሎ ልቡን አውጥተውት የዛ ማህበረሰብ የእሱን ስጋ እንደበሉ እና በጣም ውስጤ ላይ ቀርቷል። ሌላው ከዚህ መጽሐፍ ውስጥ ሳነብ በጣም የነካኝ የወይዘሮ ባሎቴ አይመሎ ታሪክ ነው እና ምን አይነት የሚገርሙ ሴት እንደሆኑ የሚገርሙ እናት እንደሆኑ በጣም ተረድችበታለሁ። ምክንያቱም ልጇን አታለች ህፃን ልጇን አታ በደስታ እንዴት ሀዘኑን ወደ ደስታ የለወጠላት እኔ የመንፈስ ቅዱስ ስራ ነው ብዬ አምናለሁ በራሴ። እና ልጇን ማታ ከጊዜ በኋላ ደግሞ ባለቤቷን አታ ግን የምትጠቀም የነበረውን ሰዎች ሊያጽናኗት ወደ እሷቸው ሲመጡ ጭራሽ እሷ አዘንተኞቹን ታጽናናበት የነበረበት ሞቲቭስ በጣም በልቤ ውስጥ በጣም ቀርተዋል። ስለ ሚሽን ያለኝን አመለካከት በጣም ቀይሮታል። ይሄንን መጽሐፍ ስጨርስ ኮምፕሊትሊ የነበረኝ እሳቤ በቃ እግዚአብሔር የጨከኑለትን ለወንጌል ለመመስከር የወጡትን ሰዎች በቃ ጠንካራ አድርጎ ይልካቸዋል። ሞት ወዳለበት ቦታ ይልካቸዋል። ግን ሞቱን እንዳይፈሩ ያደርጋቸዋል። እና እኔ ራሱ ወንጌልን የመመስከር ድፍረቱ በቃ አግኝቻለሁ ብዬ አምናለሁ። ወንጌል መመስከር ምናልባት ሩቅ ቦታ ላልሄድ እችል ይሆናል። በጣም የማይታወቅ ቦታ ላልሄድ እችል ይሆናል። ሆኖም ግን ወንጌልን ባለውበት ቦታ መመስከር እንድችል አግዞኛል። በስራዬ፣ በመንደሬ፣ በቤተሰቦቼ፣ በጓደኞቼ መሃል ወንጌልን እንድመሰክር ድፍረቱን ሰጥቶኛል። ይሄ ነው መጽሐፉት ካሉት ውስጥ እድሉን ባገኝና አግኝቼ ባወራቸው መመኘው ሰው ቢኖሩ እማማ ባሎቴ ናቸው። እሳቸው ምን አይነት ከረጅ ምን አይነት ጥንካሬ እግዚአብሔር እንዴት እንደሰጣቸው ሰው ልጁን የሚያክል ነገር አቶ የኔ ልጅ እኮ ከሳምንት በፊት ከእኔ ጋር ነበረች፣ ዛሬ ግን በአምላኳ እቅፍ ውስጥ ነው ያለችው። ብዙ ህፃኖች አሉ፣ ግን የኔ ልጅ እግዚአብሔር ስለወደዳት ጠራት። ይሄ እንደ ሰው ትንሽ ይከብዳል እና ያንን ነገር ቢያጫውቱኝ ቢነግሩኝ በጣም በጉጉት ነው መመኘው። ሌላው ባለቤታቸው አርፎ ሰዎች መጥተው ሊያጽናኑ በሚመጡ ሰዓት የእኔ ባል ስለናንተ ሞተዋል እንዴ? ስለ እናንተ የሞተው እኮ ኢየሱስ ክርስቶስ ነው። ክርስቶስ ሞተውላችኋል ብዬ ስላችሁ ለሱ አላለቀሳችሁምና አላለቀሳችሁም። አላቅም ከሰው እንትን አይሆንም፣ አይቻልም። እና ይሄንን ድፍረት ይሄንን ጥንካሬ እንዴት ጌታ እንደሰጣቸው ቢመሰክሩልኝ እና ባወራቸው ደስ ይለኛል። መጀመሪያ ይሄ ተልእኮ የሚለውን መጽሐፍ እንዲያነቡም ባገኘሁት አጋጣሚ ለሰዎች እመክራለሁ። ካነበቡት በኋላ ግን አይነኩም ብዬ አላምነም፣ ይነካሉ። የተነካ ሰው ደግሞ በተለይ የክርስቶስን ፍቅር የቀመሰ ሰው ዝም ይላል ብዬ አላምነም። ስለዚህ በተቻላቸው መጠን እነሱ የወንጌልን አገልግሎት የክርስቶስን ያዩትን ብርሃን ለሰዎች ያንጸባርቃሉ የሚል እምነት አለ። ለአሁኑ ዘመን ሚስዮናውያኖች ማስተላለፍ የምፈልገው ነገር አንደኛ፣ በገባልክ ኢየሱስን እንመሰክረዋለን። እውነት ሲገባን ስናውቀው እንመሰክራለን። ያ ማለት እውቀት ላይ እንመሰረታለን፣ በስሜት አይደለም። ስሜት ከሆነ ምናልባት የምንሰብከውን ጌታ ወደ ተሳሳተ ትርጉም ልንወስደው ስለምንችል ማለት ነው። ሁለተኛ፣ የማስተላልፈው መልእክት ሸክም ይሰማናል ወይ እነዛ ሰዎች ጥቅማቸውን አይተው አይደለም። ትዳራዬን፣ ንብረቴን፣ ምቾቴን ሳይሉ ወደ ተጠሩበት ጌታ ወዳዘዛቸው ቦታ ነው የሄዱት። ለዛ ነው አሁን ቅድም ከጠቅራናቸው ውስጥ ወይዘሮ ባሎቴ ታሪክ ባሏን አታ ልጇን አታ ቸርቿ ራሷ ነይ ብቻ ሽነሽ ሲሏት አይ አልመጣም። እኔ ከባሌ ጋር የተጠራሁት ወንጌል ለማዳረስ ነው ብለው፣ ጽናት ይጠይቃል ማለት ነው። ጽናታቸው በጣም ትን ብሎናል እና ለአሁኑም ዘመን ሚሽነሪዎች ጽናት እንዲኖራቸው መልእክትን ያስተላል። የመጽሐፉ ምርቃት ጊዜ ዶክተር ማሙሻ ከተናገረው በአጭሩ ካስቀመጠው ሀሳብ ወስጄ ሪፍሌክት ባደርግ እነዚህ ሰዎች ሰማይ ያከበራቸው ናቸው። ሸክም ከተሰማችሁ ወንጌልን ስትመሰክሩ ለእግዚአብሔር ብዙ ነገር እያደረጋችሁ እግዚአብሔር ደግሞ ውለታ ይረሳ ዘንድ ሰው አይደለም። ክፍያችሁ ትልቅ ነው። ያከብራቸዋል፣ ሰማይ ያከብራቸዋል እና የእነሱን ፈለግ እንዲከተሉ የሚል መልእክት አስተላልፋለሁ።